ከአሁኑ የአገሪቱ ሀያል ክለብ ፓሪሴን ጀርማ በፊት ከሌላኛው አንጋፋው ክለብ ማርሴይ በኋላ ተመስርቶ ከሁለት ሺዎቹ መጀመሪያ አንስቶ ለበርካታ ድሎች የበቃው ይህ ክለብ አሁን የገንዘብ ቀውስ ውስጥ ገብቶ ከ36 አመታት በኋላ ወደ መጣበት ታችኛው ሊግ እንዲመለስ ቅጣት ተላልፎበታል። የፈረንሳዩ ክለብ ኦሎምፒክ ሊዮን በ1955 ምስረታውን ካደረገ ከአመታት በኋላ ከ2002 ጀምሮ የሀገሪቱን እግር ኳስ በመቆጣጠር ለበርካታ ድሎች መብቃት የቻለው ኦሎምፒክ ሊዮን ገቢና ወጪውን ማመጣጠን ባለመቻሉ ከፍተኛ ኪሳራ ውስጥ ገብቶ ችግሩን መቅረፍ ባለመቻሉም ወደ ሊግ ሁለት እንዲወርድ ቅጣት ተላልፎበታል። የፈረንሳይ ፕሮፌሽናል እግር ኳስ ክለቦችን የገንዘብ ስርዓት የሚከታተለው ዲኤንሲጂ የተሰኘው ተቋም ሊዮን ከወራት በፊት የተነገረውን ማስጠንቀቂያ መተግበር ባለመቻሉና ክለቡ ከፍተኛ የሆነ የፋይናንስ ቀውስ ውስጥ በመገኘቱ ለቅጣት እንደዳረገው አሳውቋል። የክለቡን 77 በመቶ ድርሻ የያዘው የኤግል ፉትቦል ግሩፕ ወርሃ ጥር ላይ ይፋ ባደረገው መረጃ ክለቡ 422 ሚሊዮን ፓውንድ እዳ እንዳለበት ገልጾ ነበር። የፋይናንስ ተቆጣጣሪው አካል በወቅቱ ይህንን ችግር እንዲቀርፉና ይህ ካልሆነ ክለቡ ወደ ታችኛው የሊግ እርከን እንደሚወርድ ማሳሰቡ ተነግሯል። ይሁንና አሜሪካዊ ባለሀብት ጆን ቴክሰር ክለቡ ፈጽሞ ከሊጉ እንደማይወርድና የፋይናንስ ስርዓቱን በማስተካከል ላይ መሆናቸውን አሳውቀው ነበር። ለዚህ እንዲረዳቸውም ማክሲን ኩክሪትን ለኮሞ ራያን ቸርኪን ደግሞ ለሲቲ በመሸጥ 45 ሚሊዮን ፓውንድ ገቢ ማግኘት ቢችሉም ክለቡ ገቢውን ማሳደግም ሆነ እዳውን መቀነስ ሳይችል ቀርቶ ከሊጉ ሊሰናበት ተገዷል። ምንም እንኳን ክለቡ ይህ ውሳኔ ቢተላለፍም ጉዳዩን ወደ ዓለም አቀፉ ገላጋይ ፍርድ ቤት እንደሚወስደውና እስከ መጨረሻው እንደሚታገል አሳውቋል። ባለፉት ጥቂት ወራት ከዲኤንሲጂ ወይም ከፋይናንስ ስርዓት ተቆጣጣሪው አካል ጋር በቅርበት እየሰራን ነበር ያለው ክለቡ የተፈለገውን ለማሟላት እየጣርን ነው ብለዋል። ከነኚህም መካከልም የክለቡ ባለድርሻ የሆኑት ባለሀብቱ ጆን ቴክሰር የሌላኛውን ክለባቸውን የክሪስታል ፓላስን 43 በመቶ ድርሻቸው ለመሸጥ መስማማታቸው እንደሆነም ገልጿል። በዚህም በቀጣይ 2025-2026 የውድድር ዓመት ክለቡ ከበቂ በላይ የፋይናንስ ስርዓትና ገንዘብ እንደሚኖረው አሳውቋል። በዚህም ውሳኔው ውድቅ እንዲደረግ ይግባኝ እንደሚጠይቅ አሳውቋል። የሰባት ጊዜ የሊጋ ሻምፒዮኑ ሊዮን በቀጣይ ይግባኙ ውድቅ ሆኖ ቅጣቱ የሚጸና ከሆነ ሪምስ በምትኩ በፈረንሳይ ሊጋ ተሳታፊ የሚሆን ሲሆን የእንግሊዙ ክሪስታል ፓላስ ደግሞ በኤሮፓ ሊግ መሳተፉን ያረጋግጣል። ይህም አሜሪካዊ ባለሀብት ሊዮንንና ፓላስን ጨምሮ የብራዚሉ ቦታፎጎ ክለብ ባለቤት በመሆናል ቸው በአንድ ባለቤት የሚመራ ክለብ በአንድ ተመሳሳይ የአውሮፓ መድረክ መሳተፍ ባለመቻሉ ነው። የሆነው ሆኖ በፈረንሳይ እግር ኳስ ስር የደመቀና የገዘፈ ታሪክ ያለው የኦሎምፒክ ሊዮን እግር ኳስ ክለብ በአንድ የክለብ ባለቤትና አስተዳደራዊ ችግር ምክንያት ከፍተኛ የገንዘብ ቀውስ ውስጥ በመግባት ወደ ሊግ ሁለት እንዲወርድ መደረጉ በበርካታ ደጋፊዎቹ ዘንድ ተቀባይነትን አላገኘም።